ለዓለም ሁሌም 11 ሰዓት ላይ ከመንግስት ስራ ወጥቶ መንገድ ዳር ላይ ቺፕስና ሳምቡሳ እየጠበሰች ወደምትሸጠው የምስራች ጋር መምጣት ከለመደበት አንድ ሶስት ወራት ተቆጥሯል። ልክ እንደመጣ መክሰሱን ትኩስ ሳምቡሳውን ገሶ ቦርሳውን እንዳነገተ እዛው እየበላ ከምስራች ጋር ወሬውን ይጀምራል። የምስራችም ደስ ብሏት ታዋሯለች። እናም በወሬያቸው መሀል ቀን ቀንቀን ኮሌጅ እንደምትማርና ከ11 ሰዓት ጀምሮ ደግሞ የሚያየውን ቺፕስና ሳምቡሳ እየጠበሰች እንደምትሸጥ ነገረችው። ለዓለም እንድትበረታ አድናቆቱን ገለጸላት አንድ ቀን ታዲያ እንደተለመደው 11 ሰዓት ላይ ከስራ ወጥቶ የምስራች ጋ ሄዶ ትኩስ አንቡሳውን እየቀማመሰ እያለ ስልክ ተደወለለት ስልኩን ሲመለከተው በሌላ ከተማ የሚኖሩ አባቱ ነበሩ የደወሉለት ሰላምታ ከተለዋወጡና የሚፈልጉትን ካወሩ በኋላ ስልኩን ዘጋውም ይቅርታ አባቴ ነበር የደወለልኝ ቅድምን ነበር እያወራሽኝ የነበረው ሲል የምስራችን እንድታሳውሰው ጠየቃት የምስራች ግን ገና ለዓለም ሳይነግራት ከወሬያቸው ከአባቱ ጋር እያወራ እንደነበር ስላወቀች ስለ አባት በማሰብ ጭልጥ ብላ ነበር እና ሞሪያቸው የቱ ጋር እንደቆመ አላሳወሰችውም። ፊቷ ላይ ትካዜ ስላየባት ምን ነው? ስም አልሻላት። ስለ እኔው አባት እያሰብኩ ነበር አለችው። አባትሽ ምን ሆኑ? አላት። ሲጀመር ሳቁ አይደል፣ ምን እንደሆነ የሚያሳስበኝ አለችው። ማለት አባትሽን በአካል ላይ ተሸዋት ታውቂም? አላት። አዎ አይገርምም። አለችው። እንዴት? ለምን? አላት። እናቴ ስለ አባቴ ለማውራት ብዙም ፈቃደኛ አይደለችም አለችው ስለ አባትሽማ ላንቺ መናገር የፍላጎት ሳይሆን የግዴታ ነው አላት በዚህ ጉዳይ ላይ ከእናቴ ጋር ብዙ ጊዜ ተጣልተናል ለምን ልታወራኝ እንደማትፈልግ ሊገባኝ አልቻለም አለችው ማለት ስለ አባትሽ ስትጠይቂያት ምን ትመልስልሻለች አላት መጀመሪያ ገና ሳነሳ አባት ትበሳጫለች፣ ከዛ እንደተለመደው እኔ ምን አጎደልኩብሽ ትለኛለች አለችው። እሷ እኮ እናት እንጂ አባት ልትሆንሽ አትችልም፣ በዛ ላይ ይሄ ማንነት ጉዳይ ነው አላት። በእርግጥ አባቴ በሌላ ከተማ እንደሚኖር አንድ ቀን እሷ ራሷ ወስዳ እንደምታስተዋውቀ ይነግራኛለች። አሁን ግን በጭራሽ እንዳነሳ አባት አትፈልግም አለችው። ለዓለም በጣም ተገርሞ ለዚህን ያህል ጊዜ ስለ አባትሽ ሳታውቅ የመኖርሽ በራሱ የሚደንቅ ነው አላት። ሳነስ አባት ሁሌም ስለምትበሳጭና ስትበሳጭ ደግሞ ስለምትታመም ሰልችቶ የተውኩት አንድ ቀን ግን ትወስደኛለች ብዬ ያስባሉ አለችው። እሺ አባትሽ በሕይወት እንዳለ ግን ትሰሚያለሽ አላት? እሱም አኳለ አለችው። ስልክስ አይደውልም አላት? እሷ ጋር ከደወላ አለውቅም አለችው። ለዓለም በሰማው ታሪክ በጣም ተገረመ። ለዓለምና የምስራች ከዛም በኋላ ይበልጥ እየተግባቡ ሄዱ። ሁሌም ከስራ ወጥቶ ቦርሳውን እንዳነገተ መገኛው የምስራች ሳምቡሳና ቺፕስ የምትሸጥበት የመንገድ ዳር ሆነ። እሷም የሚመጣበትን ሰዓት ውስጧ ሲጠባበቅ ይሰማት ነበር። ቅዳሜና እሁድ ሲሆን የምስራች ከሌሎቹ ቀናት ቀደም ብላ ትወጣለች። ለዓለም ከአስር ሰዓት ጀምሮ የምስራች እቃዋን ጠቅልላ ወደ ቤት እስከምትሄድበት እስከ ምሽቱ ለሰዓት ድረስ አብሯት ይቆይና በእግራቸው ወክ እያደረጉ የምትይዛቸውን እቃዎች አግዟት ሰፈር ድረስ ይሸኛታል። ይህንን በሳምንት ለሰባት ቀናት ያደርጉታል። እናቷ በማኅበር ተደራጅተው አንድ እህሎችን አዘጋጅቶ በሚሸጥ የሴቶች ማኅበር ውስጥ ይሰራሉ። ለዓለም የምሥራችን እንደወደዳት ግልጽ ነበር። ዝናቦ ነ ብርድ ከሥራ ወጥቶ ወደ እሷ ጋር ከመምጣት የሚያግደው ነገር አልነበረም። በዛ ላይ ስሯን ጨርሳ ወደ ቤት ስትሄድ ዕቃዎቿን ይሸከምላትና ሰፈሯ ድረስ ይሸኛታል። የምሥራችም ስሜቱን ተረድታ ጉዳዩን እያሰላሰለችው ነበር። አንድ ቀን እንደተለመደው ስሯን ጨርሳ ወደ ሰፈሯ ሸኛትና ሊሰነባበቱ ሲሉ ከወትሮ በተለየ እጇን ያዛል። አድርጓ አድርጎ አዘገያት። እሷም አንዳች ነገር ሊነግራት እንደሆነ እያሰበች ትንሽ ግራ ተጋባች። በመጨረሻም ጉንጯን ሳማትና እወድሻለሁ አላት። የምሥራች እንደ መደንገጥ ብላ እሺ፣ ውጪውን መሽቷል ልግባለችው ለዓለምም መጠነኛ ሀፍረት ስለተሰማው እሺ ነገ እንገናኛለን ብሏት ተሰነባብተው ወደ የቤታቸው ሄዱ። ለዓለም ነገ ምን ልትለኝ ትችላለች ሲል እስከ እኩለ ለሊት ድረስ ሲያስብ ቆየ። ነግቶም ወደ ሥራው ሄዶ የምሥራች በየመሃሉ ትዝ ትሎ ነበር። እናም ከስራ እንደ ወጣ በጥድፊያ ወደ የምስራች ጋር ሄደ። እሱ ምላሽ ፈልጎ ከማውራት ይልቅ ለማድመጥ ሲዘጋጅ እሷ ግን ልክ እንደ ከዚህ በፊት ሁሉ መደበኛ ወሬዎችን እያወራችሁ ቀጠለች። ወደ ጉዳዩ አልመጣ ስትለው ትላንት ያልኩሽን ምን አሰብሽ አላት። ምን እንደምላለ ለውቅም ብቻ ትንሽ የማሰቢያ ጊዜ ስጠኝ አለችው። እሺ ችግር የለም አላት ለዓለም። ከዛ በኋላ እሷ ሳምቡሳ ስትጠብስ ቺፕ ስለሚፈልጉ እየጠቀለለ በመስጠቱ ስራውን ያግዛት ጀመር። ላስብበት ባለችው ጊዜ ውስጥ እውነተኛ ፍቅሩን በሚችለው ሁሉ ሊያሳያት ሞክሯል። የምስራችም ያንን በማስተዋሏ ምላሿ ይሁን እሺ የሚል ሆነ። ለዓለም የወራት ሀሳቡና ምልልሱ እንደተመኘው በመጠናቀቁ ደስታው ወደር አልነበረውም። የዓለምና የምስራች መዋደድ ከቃላት ይልቅ በተግባር ይታያል።

በትክክልም አንዳቸው ለአንዳቸው ሁነኛ ረዳትና ተጣማሪ ነበሩ። እናም ለመመረቅ አንድ ዓመት የቀራትን ትምህርቷን እንደጨረሰች እንደሚጋቡ ተነጋገሩ። እናም ከዛ ወዲህ ለዓለም ከተለመዳ ኗኗሩ ቆጠብ ብሎ ጥቂት የሚተርፈውን ገንዘብ ለማጠራቀም መሞከር ጀመረ። ከዛም አይደርስ የለም የምስራች የመመረቂያ ጊዜ ደረሰና ተመረቀች። ይህኔ ለዓለም በተነጋገሩት መሰረት እራሱን ለትዳር አዘጋጀ። እዚህ ጋይ ምስራች፣ እስኪ ከመጋባታችን በፊት አንድ ሶስት ወር እንታገስና ስራ ልፈልግ አለችው። እሺ ሲል በሀሳቧ ተስማማ። የምስራች ደከመኝ ሰለቸኝ ሳትል ስራ ፍለጋዋን ብትቀጥልም ስሬ የሚባል ነገር ሊቀናት አልቻለም። ቀን ቀን በየማስታወቂያው ቦርድ ስትንከራተት ትውልና 11 ሰዓት ላይ ቺፕስና ሳምቡሷን ትሸጣለች። አንድ ቀን ታዲያ እናቷ የተለመደ ህመማቸው ተነስቶ ሌሊት ሲያቃስቱ አደሩ። ጠዋት ግን እንጀራ ሆኖባቸው ጥርሳቸውን ነክሰው ተነስተው ወደ ስራቸው ሄዱ። እኩለ ቀን አካባቢ ህመማቸው ስለባሰባቸው ወደ ቤት መጡ። ደውለውላት የምስራችም ከሄደችበት ቤት ስትበር መጣች። እናትየው ፊታቸው ላይ ፍርሃት ይነበብባቸው ነበር። ከዚህ በፊት ከነበረው የተለየ ህመም እየተሰማቸው ይሆን እንደሆነ ጠየቀቻቸው። ከዚህ በፊት ያንን መድኃኒት ስወስድበት ይተወኝ ነበር፣ አሁን ግን ይኸው ምንም ለውጥ የለውም አሏት። ታዲያ ለምን ጤና ጣቢያ እንሄድም አለቻቸው። እስኪ እስከ ነገ ሌውና ካልተሻለኝ ጠዋት እንሄዳለን አሏት። ቡና አፍልታ ምግባቸውን አዘጋጅታ፣ አንዳንድ ወሬዎችን እያወራች ቀለል እንዲላቸው ለማድረግ ስትሞክር ቆየች። የምስራች እንዳሰበችውም እናቷ ህመማቸውን የረሱት መሰሉ። በዚህ መልኩ ቀኑ አለፈና ምሽቱ ተተካ። ልክ ከሌሊቱ ሰባት ሰዓት አካባቢ ግን ህመሙ እናቷን ከተኙበት ቀሰቀሳቸው። የምስራች የምታደርገው ጠፍቶባት አንዴ ግንባራቸው ላይ ውኃ ስታደርግላቸውና እግራቸውን እያሻሸች ህመማቸውን ልታሳግስላቸው ሞከረች። እናትየው ልሞት ይችላሉ የሚለው ፍርሃታቸው ተጨምሮበት በአጠቃላይ በድንጋጤ ውስጥ ነበሩ። በዚህ መሀል እያቃሰቱ የተጨነቀችውን የምስራችን ቁጭ እንድትላሰሷት ይህኔ የምስራችም ፍርሃታቸው ተጋብቶባት ስለ ህመማቸው ምን ልትነግራቸው እንደሆነ እየተጨነቀች ምን ነው ብላ አጠገባቸው ቁጭ አለች። እምቧ ጉንጯን አቋርጦ እየወረደ እጃቸውን ይዛ እናቷን ተመለከተቻቸው። ስለ አባትሽ በደንብ ልነግርሽ ነው አሏት። የምስራችም አሁን ስለ እሱ የምሰማበት ጊዜ አይደለም፣ አሁን አንቺ ማሰብ የሚገባሽ ስለ ጤናሽ ጉዳይ ነው አለቻቸው። እናቷ ግን ከዚህ በኋላ የሚፈጠሩ አይታወቅምና የግድ መስማት አለብሽ አሏትና ሳያስፈቅዷት በዛው ቀጠሉ። አባትሽ በዚህ ከተማ አልፎ በትራክተር እርሻ እያሳረሰ ሲመላለስ ድንገት ተገናኘን። እናቷ ባወቅን በዛው ተዋደንም ጓደኞች ሆንን። ታዲያ ጥቂት ወራትን አብረን እንደቆየን ድንገት ድምፁ ጠፋ። ስልክም ብደውልለት ስልኩ አይሰራም። የሚኖርበትን ከተማ ነግሮኝ ስለነበርና መጥፋቱም ስላሳሰበኝ ብድግ ብዬ ልፈልገው ሄድኩኝ። ታዲያ ያለኝ ከተማ ሄጄ ፎቶውን እያሳየው ሳፈላልገው ባጋጣሚ ከሱ በፊት የመጀመሪያ ልጁን አገኘሁት። የመጀመሪያ ልጁም ትልቅ ነበር። እኔም የሱ ልጅ መሆኑን ሳላውቅ ለምን እንደፈለግኩት ነገርኩት። ይሄኔ ልጁ አባቱን ባለተዳርና የስድስት ልጆች አባት እንደሆነ እናታቸው ይህንን ጉድ ብትሰማ ቤተሰቡ አደጋ ላይ እንደሚወድቅ እሱም ወላጆቼ ተደጋግፈው ቤተ ክርስቲያን እንዲስሙ የምፈልገው እዚህ ከተማ ላይ ደግሜ ባይሽ ብሎ አስፈራርቶ አባረረኝ። ለካንቺን አርግዤ ነበርና ነፍሰ ጡር መሆኔን እንዳወቅኩ ተመልሼ ሄጄ ልጁን አግኝቸው ነበር። በቃ ምን አለፋሽ እንዳረገዝኩ ስነግረው ሰው ገላግሎ የተረፍኩት እንጂ በሕይወት አልገኝም ነበር አሏትና ትንፋሽ ወስደው ዝም አሉ። ከዛም እንደገና ንግግራቸውን ቀጥለው ከዛም ብቻዬን አሳድጌሽ ነፍስ ስታቂ ለአንቺ አባትሽ ያለበትን ከተማ ብነግርሽ ልሄድ ማለትሽ አይቀርም ብዬ ያ ልጅ ደግሞ እንዳያያዙ ነገ ንብረት ትካፈላለች ሲል አንቺንም ከመግደል ወደ ኋላ እንደማይል ስለገመትኩ እስከ ዛሬ ዝም ብዬ ኖርኩኝ አሉና አሁንም ትንፋሽ ለመውሰድ ዝም አሉ። ከዛም ቀጥለው አሁን ግን የኔ ነገር ስለማይታወቅ እንደው አባትሽንም መፈለግ ካለብሽ በዘዴ ነው እንጂ ፊት ለፊት አይደለም፣ በኋላ ከሰውም እንደተረዳሁት ልጆቹ አውሬዎች ናቸው ብለውኛልና እንደው አደራሽ ልጄ እንዳይገሉሽ አሏት። እናቷ የምስራች ዝብርቅርቅ ያለ ስሜት ተሰማት። የአባቷ ልጆች ገና ለገና ንብረት ትካፈላለች ብለው ሊገሏት ስለሚችሉ እሷም ይህንኑ ከፈራች አባቷን የማወቅና የመገናኘት መብቷን እስከ መቼ ተነጥቃ ልትኖር እንደምትችል አስገረማት። ለጊዜው ሁሉንም ነገር ቶቹና የእናቷ ጤና ላይ አተኮረች። እናቷ ሲነጋ ሐኪም ቤት ሄዱ። የተሰጣቸውን መድኃኒት ከወሰዱ በኋላ ህመሙ መለስ አላላቸው። በሶስት ቀናት ውስጥም ሙሉ ለሙሉ ከህመማቸው አገግመው ወደ ስራቸው ተመለሱ። ከዛ በኋላ ሌምስራጅ ስለ አባቷ ለመናገር መቸኮል እንዳልነበረባቸው የተቆጩ ይመስላሉ እንደገና አባቴም ብላ አደጋ ላይ እንዳትወድቅ ፍለጋ እንዳትሄድ ያግባቧት ጀመር። የምስራችም የእናቷ ስጋት እንዲሁ መሰረተ ቢስ ነው ብላ አላሰበችም። ስለዚህ ለጊዜው አባቷ ያለበትን ከተማ ብቻ አውቃ ፍለጋ መሄዱን ግን ወደፊት ይሆናል ብላ አስባ መኖሯን ቀጠለች። ስለ አባቷ ከእናቷ የሰማችውን ላለም ነገረችው። እስከዛሬ ዛሬ አባቷ ራሱ እንዴት እንዳልፈለጓት ተገረመ። የምስራች በተማረችው ትምህርት ስራ ፍለጓ ምንም ሊሳካላት አልቻለም። ለዓለም ደግሞ ምንም ባይኖረውም እጅግ ስለሚወዳት ከእሷ ጋር ለመኖር ጓጉቷል። አብረን እየኖርንም ኮ እኮ ስራ መፈለጉን መቀጠል ትችላለሽ አላት። የምስራች ግን ያለ ስራ ተጋብቶ መኖሩ ከብዷታል። በእሱ የመንግስት ደሞዝ ብቻ ቤት ተከራይቶ መኖሩ በራሱ ከባድ ነው። ስለዚህም አንድ ነገር ማድረግ እንዳለባት ማሰላሰል ጀመረች። መጀመሪያ አባቷን ማግኘት እናም ከራሷ ጋር ተነጋግራ ከወሰነች በኋላ አባቷን የመፈለግ እቅዷን ላለም ነገረችው። ሐሳቡን አሁን ማንሳቷ ምቾት ባይሰጠውም፣ እሺ እንዴት ልትፈልጊያቸው አሰብ ሻላት። እናቴ ጋር ፎቶ አለ። የሚኖርበትን ከተማ ነግራኛለች። ሄጄ ባጠያይቅ የማጡ አይመስለኝም አለችው። ስለዚህ እኔ በምን ላግዝሽ አላት አብረን ብንሄድ ደስ ይለኛል አለችው ለዓለም መጀመሪያን ብቻዋን እንድትሄድ አልፈለገም ስለዚህም ስራ ቦታ የአንድ ሳምንት ፈቃድ ሞልቶ አብረው እንደሚሄዱ ነገራት የምስራጅ የምትሄድበትን ቀን ቆርጣ ነገረችው እሱም ፈቃዱ ሞልቶ የምስራች አባት አሉ ወደ ተባለበት ከተማ ሄዱ መጀመሪያ ያደረጉት ከተማው ላይ ደርሰው መናኸሪያ ውስጥ ለሚያሰናብሩት ነበር። የምስራች አባቷን ፎቶ እያሳየች ፍለጋዋን የጀመረችው ልክ በሁለተኛው ቀን እዛው መናኸሪያ ውስጥ አንድ ሰው እኒህማ አቶ ገሌ የእንትና አባት አይደሉም ሞይ ሲል አንዱ ከነስማቸው ጠራቸው። የምስራች በከፍተኛ ጉጉትና ግራሞት ቤታቸውን ታውቋል አለችው። በትክክል አላትና ለዓለምንና የምስራችን እየመራ ወሰዳቸው። የአባቷን ስም ቀድሞ ባይጠራላት ኖሮ ሊዘርፋቸው እየወሰዳቸው እንደሆነ በማሰብ ስጋት በገባት ነበር በጣም ሩቅ ወሰዳቸውና በመጨረሻም አንድ ሰፈር ውስጥ ገብቶ ከአካባቢው ግቢዎች ሁሉ በሩ በግርማ ከተሰራ ግቢ በር ላይ ሲደርስ ቆመና፣ ይሄው ነው ቤቱ አንኳኩ፣ እኔ ግን ልሂድ፣ እንደምታውቁት ስራትቼን የመጣሁት አላቸው። የምስራች ሁለት መቶ ብር አውጥታ እጇን ዘረጋችለት። ተቀበላትና ተሰናብቷቸው እየተጣደፈ ሄደ። የምስራች እየፈራች ቀስ አድርጋ በሩን አንኳኳች። ከውስጥ በኩል ማነው የሚል የሴት ድምፅ ተሰማ። የምስራች እኛንን አለች። ልክ በሩ ተከፈተና የቤቱ ሰራተኛ እንደሆነች ተሳውቅ ሴት አቤት አለች። የምስራች የአባቷን ስም ነግራ እሳቸውን ፈልጌ ነበር አለቻት። ልጅቷ የምስራችን ገና እንዳየቻት በመልክ ከአባቷ ጋር እጅግ በመመሳሰሏ አንዳች ዝምድና እንዳላቸው እርግጠኛ እየሆነች ግቡ አሉ ብላ ወደ ዋናው ቤት እየመራች ወሰደቻቸው። ሳሎን ገብተው ቁጭ እንዲሉ ካደረገቻቸው በኋላ ወደ መኝታ ክፍል ገብታ የምስራችን አባት ጠራቻቸው። ጸጉራቸውም ጺማቸውም በኩል የሸበቱ ሰው በእንግዳ ስሜት ሆነው ወደ ሳሎን መጡ። ከዛም በግርምት የምስራች ላይ አይናቸውን ተክለው ቀሩ። ቀጠሉና እናንተ እነማናችሁ አሏት። እኔ የአይን አለም ልጅ ነኝ አለቻቸው። እኮ የአይን አለም ልጅ የኔዋ ነሽ አሏት የምስራ ተጋዳጅ በአዎንታ አንገቷን ነቀነቀች። ከዛም ሁለት እጃቸውን ዘርግቶ አቀፏት። አባቷን ባየቃጣቸው አይናቸውን እያባበሱ ደጋግሞ አቀፏት። ከዛም ቁጭ አሉና ማውራት ጀመሩ። ይህን ያህል ጊዜ ለምን አልጠየከኝም? አለቻቸው። ዝርዝር ጉዳዩ አይጠቅምሽም፣ ብቻ እስር ቤት ገብቼ ነበር፣ ቅርብ ጊዜ ነው የተፈታሁት አሏት። ምን አድርገ አለቻቸው። ተይውሱ አይገባሽም፣ ፖለቲካ ነው አሏት። ከዛም የስድስት ልጆቻቸው እናት ከአንድ ዓመት በፊት በሞት እንደተለዩቸው ባዘኑ ነው ነገሯት የምስራችም ማዘኗ ተስፋን ገለጸችላቸው። የዚያን ቀን አባቷ እንደገና ለዓለምን አስታውሰው አንተን ስማን ልበል አሉት። እሱ ዘመዴ ነው አንተን ሊያፋልገኝ የመጡ አለቻቸው። ማታ ላይ ሁሉም ምህትና ወንድም ሲሰባሰብ ትዳር የያዙት የአባቷ ልጆች ሁሉ የምስራችን ለማየት ልጅ ልጃቸውን ይዘው የዚያን ቀን ቤት መጡ። የምስራሽ ስትታይ በአባት ሳይሆን በእናትም ጭምር የምትመስላቸው ነበር የምትመስለው። ለዓለምም የምስራሽ ዘመድ ተብሎ ለብቻው ክፍል ተዘጋጅቶለት ለአንድ ሳምንት እዛው ከረመ። በኋላም ወደ ሥራው መመለስ ስላለበት ከአንድ ሳምንት በኋላ ወደ ቤት እንድትመጣ ተነጋግረው እሱ ተሰናብቶ ወደ መጡበት ከተማ ሄደ። ከዛም ያኔ እናቷን አስፈራርቶ ያባረራቸው የአባቷ የመጀመሪያ ልጅ አሁንም የቤቱ ፈላጭ ቆራጭ ነው። ፊቱ ኮሳራ ቢሆንም በእሷ ላይ ክፉ አመለካከት አላየችበትም። ከዚህ በኋላ እ በዛው ቤት ከሚኖሩት የመጨረሻዎቹ ልጆች ጋር አብራ እንድትኖር ሁሉም ያግባቡ አስጀመር። የአባቷ የመጀመሪያ ልጅ በማግስቱ ብቻዋን ቁጭ አድርጎ ትዕዛዝ በሚመስል መልኩ ከዚህ በኋላ ከእኛ ተለይተሽ መኖር የለብሽም። ያኔም እናትሽን ከዚህ እንድትሄድ ያደረግኩት የእናቴን ስሜት ለመጠበቅ ነበር። እውነት ነው፣ አንቺን ዋጋ አስከፍዬሻለሁ። ግን ደግሞ ያኔ አባታችን ከእሷ ውጭ ከሌላ ሴት ልጅ እንዳለው ብታወቅ ከባድ ችግር ይፈጠር ነበር። አሁን አንቺ ከፈለግሽ መማር ከፈለግሽ መስራት ትቻለሽ፣ ሁሉም ነገር አለ እዚህ ሆነሽ እናትሽንም በደንብ ማገዝ ትችያለሽ፣ አላት። አወራሩ እንዳሳብ ሳይሆን በመጠኑ እርግጠኝነት የሚነበብበት ስለነበር የምስራች የምትለው ግራ ገብቷት እሽ አለችው። በኋላም በችግር ያደገችው የምስራች ባንዴ የምትፈልገው ነገር ሁሉ ቀረበላት። እህትና ወንድሞቿ በሽሚያ ይንከባከቧት ጀመር። ምንም ስራ ከመጀመሯ በፊት መንጃ ፍቃድ አውጥታ የራሷ መኪና እንደሚገዛላት ተነገራት። ለዓለም ከየምስራች ጋር እንደምትመለስ ከተነጋገሩበት አንድ ሳምንት እንዳለፈ አትመጪሞ እያለ ይጨቀጭቃት ጀመር። በኋላ ግን በቅርቡ የመመለስ ሐሳብ እንደሌላትና አማራጭ ሐሳብ እንዳላት ስትነግረው ለዓለም ባንዴ ድምፁ ተሰግቶ መቆራረጥ ጀመረ። ከዛም ቀጠለና በቃ ከዳሽኝ ማለት ነው አላት። እኔ እንደዛ ላልኩም እባክህ ስማኝ አለችው። ከዚህ በኋላ ምንም የምሰማሽ ነገር የለም አላትና ለዓለም ቀድሞ የተሸነፈ በሚመስል መልኩ እንደ እብድ የስድብ ናዳውን ያወርድባት ጀመር። የምስራችም ንዴቱ ሲበርድለት እደውልለታለሁ ብላ ለጊዜው ዝም አለችው። ከቀናት በኋላ መልሳ ስትደውልለት ለዓለም ስልኩ አይሰራም። ከዛም በኋላ ደጋግማ ደወለችለት፣ የለዓለም ስልክ ሊሰራ አልቻለም። የምስራች ትምህርት ስለተማረች ከዛ በላይ የመማር ፍላጎት አልነበራትም። ስለዚህም ንግድ ውስጥ ለመግባት አሰበች። ግን ደግሞ ምን አይነት ንግድ እንደሚሻላት መምረጥ አልቻለችም። እናም ታላቅ ወንድሟ በርካታ የቢዝነስ ቦታዎች ስለነበሩት፣ ሁሉንም እያየች የመረጠችው ላይ እንድትሰራ ነገራት። የምስራች በዚህ ተስማማች። እናም ከዛ በኋላ የሚስማማትን የንግድ ዘርፍ መረጠችና ስራውን ጀመረች። ትንሽ ጊዜ እንደሰራች ለወንድሞቿ እናቷን አንጥታ አብራት እንድትኖር እንደምትፈልግ ገልጻ ቤት ተከራይታ እናቷን አምጥታቸው አብረው መኖር ጀመሩ። እናም ከጥቂት ወራት በኋላ በሚያስብል ደረጃ ለዓለም ደጎለችለት። ለዓለም አሁን ስልኩ ይሰራል ግን አያነሳም። ስትደጋግምበት አነሳና ምንድን ነው አላት። እናቴም እኮ ደስ ይመታለች መተጠይቀን እስኪ አለችው። ለዓለም መልእክቱ ገብቶታል። ጉዲያው መለስ እያለ የሚመልስላት ጠፍቶት እንዲሰም ካለ በኋላ በቀጣይ ሳምንት እመጣለሁ፣ አላት። እንዳለውም በሳምንቱ መጣ። ከዛ በኋላ ለዓለም ወደ መጣበት ከተማ ተመልሶ ሄደው እቃዎቹን ሰብስቦ ሊመጣና መስሪያ ቤቱ ሊሰናበት ነው። የምስራች እንደገና ለዓለም ዘመዷ ሳይሆን ፍቅረኛዋ እንደሆነ ለአባቷ፣ እንዲሁም ለወንድምና እህቶቿ በድጋሚ ያስተዋወቀችው፣ ከለዓለም ጋርም ተጋብተው አብረው መኖር ጀመሩ።